አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ የኑር አዲስ ዩቱብ ቻናል ቤተሰቦች በሙሉ ሰላማችሁ ብዝት ይበልልኝ። በመላው ዓለም ዳርቻ የምትኖረው ውድ ኢትዮጵያውያን ባላችሁበት የአላህ ሰላም እዝነት አይለያችሁ እያልኩኝ እንግዲህ እንሻላ ከባለፈው የቀጠለ ማለት ነው፣ ቆንጆ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንሻላ አገራችንን እንግዲህ ያው ማስተዋወቅ አንዳንድ ጊዜ ግድ ነው። ከተማውንም የኮሊደር ልማቱንም፣ የፈረሰውንም ልማቱንም፣ ጥፋቱንም ማሳየት ግድ ነው። አላኩል ያህል ዛሬ እስኪ ኢንሻላህ ወደ ገጠሩ ወደ ጫካው፣ ማን ነው ይሄ ሀገር ማን ነው እንዳትሉኝ፣ ያው ባለፈው ቪዲዮ ለቅቄላችኋለሁ ማለት ነው አማዞን ነው እንደ እንዳትሉኝ ማለት ነው ወይም አፋር ነው እንዴ? ያገር በጣም በርሃ ነው ወይም ጫካ ነው። በጣም የተለየ ነው። ያው በርግጥ እስኪ ልጋብዛችሁ ኢንሻአላሁ ተዓላ ተከታተሉ ማለት ነው። ይህ እንግዲህ የምታዩት ጫካ ማለት ነው። ሰሜን ወሎ ሀብሮ ወረዳ ውስጥ ጊራና አካባቢ የሚገኘው ፋጂ የሚባለው ጥቅጥቅ ያለ ሰፊ በጣም ትልቅ ጫካ ነው ማለት ነው። በጣም የሚገርም ደን ነበረ። እንደውም እንደውም አሁን ከጊዜ በኋላ ሁሉም ያው ለሰርግም፣ ለምንም የአካባቢው ማህበረሰብ ያው ትልልቅ ትልልቆች ዛፎች ኮረራ፣ ግራር በጣም የድሮ የድሮ ዛፎች ነበሩ ተቆርጠው አሁን የለውም ማለት ይቻላል። በትንሹ አሁን ቁጥቋጦዎች ናቸው ማለት ይቻላል። ፋጅ ከተባለ በጣም ከጫፍ እስከ ጫፍ ዙሪያውን በጣም ሰፊ ነው። መሀሉን ጀግና ሰው አለ የሚባል ሰው እንኳ ማለፍ አይችልም ነበረ። ካለው ማስፈራራቱ ጫካ ነው፣ አውሬው አለ፣ ነብር አለ፣ አቡሸማኔ አለ፣ ከርከሮ የሚባል ደግሞ እሱም አለ። የሌለ እንስሳ አልነበረም፣ ድኩላ ሁሉ ሚዳቆ በሚገርም ሁኔታ ግን እነዛ ሁሉ ጠፍተዋል በአሁኑ ሰዓት ማለት ነው። ለምን ደን ሲጨፈጨፍ ደን ሲጠፋ እንስሳዎችም አብረው ይሰደዳሉ፣ ይጠፋሉ። ደን ደግሞ ለአካባቢያችን አየር ንብረት ወሳኝና ወሳኝ ነገር ነው ሀቅ ማለት ነው። በሳይንሱም በሸሪዓችንም ቢሆን ደን በጣም የተወደደ ነው። አንድን ዛፍ መትከል ምን ያህል እንግዲህ አጀር እንዳለው በሸሪዓችንም በሳይንሱም ደግሞ ምን ያህል ጥቅም እንዳለው በአሁኑ ሰዓት እየተነገረ ነው። የደን ጥቅም ማለት ነው። ለአየር ንብረት መዛባትም ሆነ ለአየር ንብረት መስተካከልም ዋናው ወሳኝ ነገር ቢኖር ምንድነው? ነው የደን በጣም ወሳኝ ነገር ነው ማለት ነው። ያው እንግዲህ ይህን ካልኳችሁ፣ እስኪ እንሻአላሁ ተዓላ ተላ አስጎብኛችሁ። ያው እንትን ላይ መኪና ላይ ባጃጅ ላይ ስለነበርኩ በሰዓቱ አይመችም ለመኪና መሃሉን እስኪ እንደው እንጎብኘው ብለን ሁለት ጓደኛሞች እንደው ወጣ ብለን እስኪ ጎብኘት ያደረኩትን ለእናንተም ላስቀኛችሁ ብዬ ነው ማለት ነው። እና እንደምታዩት እንግዲህ ወደ ውስጥ እንዳንገባ ያው ያስፈራል። እንዲያልኳችሁ ያው ዝግጁ ሆነ ለዚህ ነገር ብቅ ሆነ ካልሆነ ያስፈራል አሁንም ለማስፈራቱ ጫካው ማለት ነው አድን ስትሄድ ያው መታደንም ስላለ ጊዜው ጋራ ደግሞ ምን ያጋጥማል ብሎ መገመት ያው እንግዲህ ካለው ጊዜ አንጻር ያው እንደው የሚታይ የሚታይ የሆነ አካባቢ ነው ማን ማስጎበኛቸው እንጂ ወደ ውስጥ ያስፈራል ጊዜው ጥሩ አይደለም ማለት ነው እንግዲህ አልነግራቸውም ለምን እንደሆነ ለምን ብላቸው እንዳልጠይቁኝ ማለት ነው አካባቢያችን ሁኔታ የሰላምም ጉዳይ ይህን ካልኳቸው ይገባቸው እርግጠኛ ነው ማለት ነው። እና እንግዲህ እንደምታዩት ያምራል። ይሄ መሀሉ ነው መካከለኛ ላይ ነው ለቱሪስቶች ቱርክ የአፒ መርከዝ እዚህ ታች ጫፍ ላይ ከዚህ ከፋጅ ጫፍ ላይ የባቡር መንገዱ እንግዲህ ምናልባት አላት የሚባለውን ፋጂ ሀርማን ነው የሚባለው የባቡር መንገዱ እስከዛ ድረስ መጥቶ ዲሊ ተሰርቶለት ገላና የሚባለው ወንዝ እስከዛ ድረስ አልፎ በሚገርም ሁኔታ እየተሰራ እያለ ያው መቼም የጦርነት ጥቅም የለውም፣ በጁንታው ጦርነት ቆመ። ከዛ በኋላ ብዙ ነገሮች ከሰሩ ትውልድ ወጣቱም ልማቱ የኛ አልመሰለውም። ልማት ሲለማ አንድ ሀገር ስትለማ በጊዜው ከደረሰ ላለው ማህበረሰብ ይጠቀምበታል። ካልሆነ ለአዲስ ለቀጣይ ትውልድ ለቀጣይ ጄኔሬሽን ይጠቅማል ተብሎ ማሰብን ወጣቱ አላገናዘበውም እና ቱርኮች የሰሩትን ሐዲድ ብዙ ለኛ ለማህበረሰቡ፣ ለዝላ አካባቢው ይጠቅማል የሚባል ኢንቨስት ነበር። ያን ካምፓኒ ማለት ነው። በጦርነቱ ምክንያት በጣም ብዙ ወጣቶች የቆራረጡ ብረቱን ፌሮውን። ከእንደገና ጁንታውም ራሱ ጭኖ ብዙ ኤሌክትሮኒክ ማሽኖችን ብዙ ብዙ ነገሮችን ጭኖ ወሰደ። የበቃውን ያክል ወስዶ የተረፈውን ወጣቱ ነው የእኛው አካባቢ ልጅ፣ መጠበቅ ሲገባን ራሳችን ልማቱን አጠፋ ነው። አሁን ምድረ በዳ ነው፣ ምንም ነገር የለውም ማለት ነው። ድርጅቱም ወጥቶ ሄደ በጦርነቱ ከዛ በኋላ ያው ምንም የቀረ ነገር የለም ማለት ይቻላል። የተጎዳ ነው እኛን በልማቱም በማንኛውም ነገር ሰሜን ወሎ እንግዲህ ታውቁታላችሁ ብዬ ገምታለሁ። አሁንም ባለው ሁኔታ ልማት የለም። በዛም በጁንታው ትምህርት ቤቶች፣ ሐኪም ቤቶች በጣም ብዙ ነገሮች ፈርሰዋል፣ ብዙ ነገሮች ወድመዋል። አሁን እንግዲህ አማራ ክልል ውስጥ ትምህርት ቤት አለ ቢባል እስከ ከመቶ አርባ ፐርሰንት አለ ቢባል ነው እየተማሩ ነው ቢባል ማለት ነው። አርባ ፐርሰንትም አይሆንም ሀያ አምስት እስከ ሀያ ፐርሰንት ቢሆን ነው። ትምህርት ቤት ለምን? የሰላሙ ጉዳይ ትምህርት ቤቱም ወድሟል እንዳልኳችሁ፣ በሰላሙም እጦት ማለት ነው። በሰላም ማጣት ምክንያት ያ ሳይሰራ፣ አሁን ደግሞ ያለንበት ወቅት ጁንታዋ ፍርሶት፣ እሱ ከሄደ በኋላ ያለንበት ደግሞ አሁን የእርስ በእርሳችን ሁኔታ ተጨመረ። ከዚያ በኋላ እየፈረሱትም አልተሰሩ መልሰው ማለት ነው። እስኪ አላህ ሰላሙንም አላህ ያውርድልን። ሰላም ሲኖር ሁሉ ነገር የሚያምረው ልማትም የሚያምረው አላኩል ያህል እንግዲህ ወጣቱም ደግሞ እስኪ ሰከን ብለን ለውዴ ልማቱ ብንገባ ለእኛ እንኳ ባይሆነን ለልጅ ልጆቻችን፣ ለልጆቻችን የምንሰራው ነገር በቀጣዩ ትውልድ ይረከቡናል ማለት ነው። አሁን ግን በዚህ ሁኔታ እያለ እንዴት ብሎ የማይሆን ነገር ነው። ሁላችንም እናውቀዋለን ማለት ነው። በመላው ዓለም ነው ሰላሙ፣ የሰላሙ ጉዳይ ከሀገርም አንጻር ደግሞ ኢትዮጵያ ላይ በዙሪያው ነው ሰላሙ ጉዳይ። አላህ ሰላሙን አላህ አምጣለን ያውረድልን ይብቃ ይበለን ማለት ነው። ይቺን የመሰለች ሀገር ብዙ የተፈጥሮ ሀብት ያላት ሀገር ናት። ኢትዮጵያ ማለት ያልተነካች ጥሬ ሀብት አላት። በጣም ብዙ ብዙ ያላየነው ብዙ ያልነካነው ብዙ ነገር አለን። ያንን ለመጠቀም ደግሞ ሰላም ሲኖር ነው። እኛ ሰላም እንኳን እንሆናል ብንል የውጭው ዓለም እኛ ሰላም እንዳናገኝ የሚበጠብጥ ብዙ አሻግረው የሚያዋሉ ብናዲግ ብንከብርን ወይም ደግሞ እኛ ተለይተን በአሁኑ ሰዓት ማዕድን የሆነ ነገር ቢወጣ ሀገራችን ላይ ይበልጡናል ብለው ሌላ ነገር ትንጎሳ ነገር ማለታቸው አይቀርም የውጭ ዜጎች እንኳ ማለት ነው። ይህንን እኛ ሰላም እንዳናገኝ ነው የሚፈለገው። አላህ ሰላሙን ደግሞ ያምጣልንና በእኛም ብቻም ሳይሆን ዓለምን ሁሉ አላህ ሰላም ያደርግልን። ይብቃን። ጦርነት ምንም ጥቅም የለውም እና አላህ ሰላሙን አላህ ያውርድልን እያልኩኝ የዛሬውን ግድ በዚህ ልቋጭ ግድ ይለኛል፣ ማለት ነው እንግዲህ። ወደ ከተማው እየገባ ነው ከእንትኑ ከጫካው ወደ ጊራና ከተማ እየገባ ነው ማለት ነው። ከዚህ ጋር ላቆም ግድ ይለኛል። የአላህ ሰላም እዝነት አይለያችሁ እያልኩም የዛሬውን በዚሁ እቋጭ አለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንሻ አላህ አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ሼር ላይክ አትርሱ።